የያዘው የኔዱ ፋሚልች እንዴት ናችሁልኝ? ሰላም ነው አላችሁልኝ? ዛሬም እንግዲህ እስኪ ትንሽ ደግሞ የዛሬው ቀየር ያለች እና ትንሽ ከባድ የሆነች ቪዲዮ ይዤላችሁ የመጣሁት መቼ ስኬት ቦርድ እናውቃለን፣ ግን አንችልም አብዛኞቻችን ዛሬ ለረጅም ጊዜ በጣም ብዙ ጊዜ ነው፣ አልገባችሁም? ሲጀመር ታክሲ ምናምን ራሱ የሚጠቀም አይመስለኝም ልጁና፣ ለምን እስቲ ዝም ብለህ ዛሬ አስለምደኝም እስቲ ሰባብረኝ ብዬ በግድ እሺ ብሎኛል። ተው ይቅርብህ እያለኝ በግድ እሺ ያለኝ የፈቀደልኝና፣ ዛሬ እሱ ጋር ነው የምንሄደው። በጣም ረጅም አመት ስኬትቦርድ ልዳ ልጅ ነው፣ በጣም ጎበዝ ነው። ሲጀመር ታክሲ ምናምን ነገር አያስፈልገውም። ታክሲ አይጠቀምም ምናምን ነገር ዛሬ የስኬትቦርድ ታይም ነው የምናሳልፈው ማለት ነው። ይሄደን አንችልም። ፈጣሪ እንደ ከኛ ጋብሮን ይሁን ይከተል ተሰባብረን እንዳንመጣ እሱ ከጎናችን ይሁን። ያው እናንተም አብራችሁኝ በርታ ጠንክር እያላችሁ አጠንክሩኝ። አይኖ ሰሞኑን ደግሞ እየጠፋውባችሁ ነው። ምጠፋውም ው ጾም ስለሆነ ይሄን ይህን ያህልም አሪፍ ነገር ለመስራት ትንሽ ይከብዳል። የሙስሊሞችም የኦርቶዶክስም ጾም ነበረ። የሙስሊሞቹ ተፈቷል፣ የኦርቶዶክስ ይቀራል ማለት ነው። እሱ እስኪፈታ ድረስ አንዳንዴ አልፎ አልፎ የሆነች በሳምንት አንዴ ሁለት እያደረኩ ቪዲዮ ፖስት ላችኋለሁ። አሪፍ አሪፍ የሆነች ነገር ዝም ብሎ ፖስት ማድረግ ስላልፈለግኩ ነው። ግን ጾም ከወጣ በኋላ ከዛ በኋላ ፍሪ ስለሆነ ሁሉም ነገር በጣም የሚገራርም ነገር እና የሚገራርም ነገር ጠብቁ። አይኑ ደጋገም ክብን ትሉኛ አላችሁ። ያው ምንም ማድረግ አልችልም። እንዳልኳችሁ ስልኬ አይታችሁታል። እዚህ ጋር ያለው ጠርዝ ጠርዙ ላይ በቃ ይሄኛው ጣት ካለበት ከዚህ ጣት ጀምሮ ያለው አይሰራም። ምን ሆኖ እንደሆነ አላውቅም። ይሄኛው አሁን ዝም ብዬ እንደዚህ ባደርገው ይነቀላል። ተከፍቷል ካያችሁት እና ከዚህ በላይ አይሰራም። ስልክ ቤቶች ካላችሁ ፕሊስ፣ እኔም ቪዲዮ ሰራላችኋለው እናንተም ስልክ እዚህ ላይ ጨምሬ ሊሆን ይችላል ስልክ ሰጡኛላችሁ እኔ ደግሞ በደንብ ፕሮሞሽን አድርጌ ያው መጥተው እነሱ እንዲገዙ አድርጋለሁ ማለት ነው። ፕሮሞሽን ማሰራት የምችሉ ካላችሁ አሰሩኝ። ስልኬ እንድቀይረው ነው፣ ምክንያቱም እንዳልኳችሁ ከዚህ በፊት ያው ከስንት አንዴ ነው ቪዲዮም አንዳንዴ እኔ መስራት ስፈልግ ወይ ቅዱስ ሊሰራ ይችላል ወይ ውቻ ሊሰራ ይችላል። ለግሩፕ ልንሰራበት እንችላለን። እንደዛ ስለሆነ ትንሽ የራስ ስልክ እንኳን ቢሆን ቢያንስ እንደፈለግ ሌላ ሀገርም ሄጅ ለስራ ብል ቢያንስ ደብረ ዘይት፣ ናዝሬት፣ ሞጆ ሳምናም ሄጅ ለስራ ብል ካሜራውን እዚህ የሚሄዳል ችልም፣ ሁላችንም ካሄድን በስተቀር ለዛም ስልክ ቢያንስ ትንሽ ሻል ያለ ስልክ እንኳን ቢኖረኝ እየቀረስኩ በራሱ በራሱ ኤዲት እያደረግኩኝ ፖስት ማድረግ እችላለሁ። ወጥችም የቱር ቪዲዮ መስራት ይችላለሁ። ግን በዚህ አንድ ካሜራ ሲሆን ግን ያው ሁሉ የሚጠቀምበት ካሜራ ነው። በአንድ ካሜራ ነው የሚጠቀምበት ብያቸዋለሁ ከዚህ በፊት እንደሰራ ነው ያዘ ግሩፕ ቻናል ላይ ለዛ ትንሽ ከበድ ስለሚል ስልክ ቤቶች ካላችሁ ቴክስት አሪፍ አድርጌ እናንተ ትጠቀሙበታላችሁ እኔ የምጠቀምበታለሁ ማለት ነው። እርስ በርስ ሰፖርት እንደራደርጋለ ማለት ነው። ብራር ለምጠይቀው ስልኬ ሰጥቼ ስልክ ላይ ከእኔ ትንሽ ከፍ ያለ የተሻለ ደህና ስልክ እንጠቀምበት ነው ካላችሁ ፕሊስ ቴክስት አድርጉኝ። እንዲሁም ደግሞ እኔ ሰፖርት ማድረግ የምትፈልጉ ካላችሁ ቤተሰቦቼ በደስታ ይቀበላለሁ ማለት ነው። ካልሆነም ከፈጣሪ ጋር አንድ ቀን እንቀይረዋለን ማለት ነው። ዛሬ ወደ እስኬትቦርድ እንሄዳለን ማለት ነው። አብራችሁን ተከታተሉ። ከፈጣሪ ጋር እሱ ይርዳን ተሰባብረን እንዳንመለስ። ያዘው ባድ ሰው አንቺ፣ ሰት እንዴት ነሽ? አማና እንዴት ነው? አማና ታክሲ አያስፈልገም አሉ ብዙ ጊዜ ስሰማ። እንዴት ነው ማል? ታክሲ ነው። ስንት አመት ነው ግን ታክሲ ከተጠቀምኩ? የሚገርም ጥያቄ ነው። አንድ አሰብ አስር ዓመት ሙሉ። አሁን ወሬ ነው፣ ሸራተን አካባቢ ወይስ በቃ ፍሪ? መጀመሪያ እዛ እንሞክር እንበለ አልችልም፣ ግን ታለማምደኛል። ምን ያህል እንት ይላል? ቶሎ ይለመዳል ወይስ ይከብዳል? ኦኬ እንደሰው ስለዚህ ሚሊዮን የምትሰማ ከሆነ አየር ላይ ትሆናለህ። ማተማ ደግሞ እኮ ነው ያበጥርሃል። አስሬ መበጣጠር ነው መጨረሻው። ስለዚህ እስቲል እስቲ ከጀመርክ ምን ያህል ጊዜ ሆነ? እኮ አልኩ ምን ያህል ጊዜ? ከአስር አስራ ሁለት ዓመት በላይ በትንሹ በትንሹ ከአስር እስከ አስራ ሁለት ዓመት በስኬትቦርድ ኧረ በስመ አብ። በጣም ብዙ እኮ ነው። ከጊዜ ብዛት ነው ፕሮፌሽናልነት የሚመጣ እንጂ እስቲ ልኮ ላይቭ ራሱ የምትገባው እኮ ስኬት እያደረግህ የሚገርም ጭንቅንቅ ክራውድድ በሆነ አስፋልት መኪና መሀል ላይ ነው፣ ላይቭ ገብቶ የሚነዳው ማለት ነው። ብቃት ባይኖር ይከብዳል። ኧረ በስመ አብ ብቃት ኖሮኝ አላደርገውም እንጂ

ከዛ እኔም ዝም ብዬ ልሞክራል። መጀመሪያ ለጀማሪ የሚሆን ለጀማሪ ስትመጣ ጀማሪ በቃ መጀመሪያ ነው ማድረግ ያለበት፣ እግሩን እዚህ ጋር እና እዚህ ጋር አርጎ ኦኬ፣ ባላንስ አርጎ ሌቭሉ እየጠበቀ እንት ማለት ማለት ነው። ስለዚህ መሪ እንት ስትል በቃ ወደፊትና ወደኋላ ማለት ጣትና ተረከዝ እግረን ከዛ ይህ እግሬ እንደዚህ ነው የሚሆነው። አንድ ትገፋና ስትሰቅለ የዋለኛው እግር እንደዚህኛው ነው የሚገባለት ሲሆን ለሙከራ እንደዚህ ማለት ነው። ግን መደረብ የለብም። አራቱንም ብሎን መሸፈን እንደሱ ነገር። ከዛ ፊተኛውን እግረን አዙረው መሪ መጠቀም እንድችል ማለት ነው። ከዛ ጣትን ጫን በለው ወደፊት። ያ አሁን መንገድን እያየ መሄድ ነው። አዎ ትንሽ ወደዚህ። አዎ ሁለተኛ ትንሽ እንደ ሄድክ ደግሞ መቆም ትችላለህ። አሪፍ ነበር። ስቶሻል፣ ስቶሻል ወደ ኋላ አትተኛ። ስትገፋ ወደ ኋላ አትተኛ። ስኬቱን መከተል አለብህ። በሰውነት ኖርማሊ ወደፊት ሰውነት እንዲህ ማለቱ ብቻ ሳይሆን ከነ ክብደት ከነ ጉልበት ሰውነትን ትንሽ ወደፊት ነገር አድርግለት። ወደ ኋላ ቀርተ ገፍተ ለመሰቀር ስትሞክር ባላንስ ከኋላ ነው የሚቀረው ማ ለማል ሊሆን አይችልም። ስለዚህ ቀደም ብለኝ ወደ አሪፍ እንዳትፈራ በጣም መሮጥ ሳስበው ፎዝ አረጋለ ማለት። እስኪ ወደ ላይ ደግሞ

ማለት ማዘዝ ብቻ። አዎ በቃ ዝም ብለህ የፈለከውን መንገድህን ምናምን። ብለን ምን አይነት ዳንስ እንደነሳለን ማለት ነው። እሺ፣ እንደገር እንደነሳታለን። የማን ዳንስ ነች? የጃኒ ማለት የመጀመሪያ ስቴፕ ቆመን ባላንስ እያደረግን መሪ በጣትና በተረከስ ያዝና ኖርማሊ ነው አሁን። የፊት እግርን ትንሽ ጠጋ በያ። ኦኬ እንደዚህ ማለት ነው። እዛ በቃ መሪ ሲያስፈልግህ መንገድህን ነው የምታየው። መንገድህን ታየዋለህ። መሪ ሲያስፈልግህ ወደ ኋላና ወደፊት መሪ ትጠቀማለህ ማለት ነው። ጣትና ተረከዝህ። አዎ እንደዚህ ነው። ያው አዛው ቀደር ነው

እንዳትወርድ እንዳትወርድ! ሌትስ ጎ እንዳትወርድ፣ እንዳትወርድ፣ እንዳትወርድ፣ እንዳትወርድ! ድቢ ለቀጣይ እንጦጦ ነው፣ ግዴታ መሄድ ያለበት ቀጥ ያለ ቦታ ስለሆነ አባ እኔም እኮ ብዬ ነበር። እስኪ ትንሽ ከፊት ጠጋ በል ትንሽ። አዎ ነግሬ ነበር አልሰማ አልከኝ እንጂ። አሁን በፍቅር ለሁለት ማለት ነው አራይ

መበ መንገድ እኮ ፒስታ ስለሆነ ነው እንጂ ከእጅ አትወጣም። ግን ፒስታ ከሆነ ሲነጣጠር የኔ ነገር ራሱ ያስወጣዋል። ወይኔ ስልኬ ዳሜጅ ሆነች። አትገጭታ አትይው አይደል? እንደ ስልኬ ዳሜጅ ሆነች። ቴንኪዩ ተርፋለች። ስሬለሽ ድሮም ነካ ያደረጋት ነበር እንዴ? ወይኔ ዳውድ ተርፈሃል ተርፈሃል። ሊዝ ስኬት ላይ መውጣት ማይገመት ነው ደግሞ እያልኳቸው ስልኬ እንዲሁም እንዲሁም ተበላሽታለች እያልኳቸው ነበረ። የባሰባት በስኬት ብሎ ጨረስካት ማለት ነው በቃ። ወይዬ የበሉት ወይ ይበሩ ዋን ዋን ምን ይሆን አንተ ዳይ፣ ወይ ቻው ቻው። ከዛሬ ላይ ከአሁን በኋላ ምንድነው አትነዳም ምንድነው ምናምን እንዳትሉኝ። አልፈልግም በቃኝ። እኔ ራሴ እፈልገዋለሁ ቀስ ብዬ ለዛሬ አንስቴፕ ተለማም ተለማምጃለሁ ቀጣዩን በሌላ ጊዜ ለማመደዋለሁ። ቀስ እያልኩኝ ተያዘችው፣ ተያዘችው። ቦታ ቦታ ይፈልጋል። ይነሷል በአንዴ ማለት ነው። አሬ ልጅ ጫቅ ናቸው። ለዞም እኔ እንዲህ ልዳፈር። እማምዬ ምን አሉኝ? ሂድ በፈጣሪ ጀምር። እኔ እንደዚህ አልዳፈርም ይ በፈጣሪ እንዳልኳችሁ ቅድም ያው በቅርቡ እስቲ ዝም ብለ ይሄ ጾም ከወጣ በኋላ ዝም ብዬ ትናንሽ ቦታዎች ቀለል ቀለል ቅርብ ቅርብ የሆኑ ብዙ ጉዞ ማያስወጡኝ እንደ አቅም የሚሆኑ ቦታዎች እየሄድኩኝ ቪዲዮ ለመስራት ፈልግ አስባለሁ። ለእናንተ ያው መጪውም ያው ክረምት እየመጣ ነው ያለው። ስለዚህ አሪፍ አሪፍ ቦታዎች፣ አሪፍ የሆኑ ቪዲዮዎች ስትመጡ ሄዳችሁ ማየት የምትሏቸው ማየት የምትፈልጓቸው ቦታዎች ይዣችሁ ለመሄድ ሀሳብ አድርጋለሁ ማለት ነው

የሚገር ማወዳደቅ አለ ግን ትንካሬም ጭምር አወዳደቅ ሲስተም ምናምን ነው እንጂ በህይወት እኖራለሁ ብዬ አላስብም። እስካሁን በህይወት እኖራለሁ ብዬ አስቤ አላቅም። ብዙ ሰው ሪፕ ያለ ኮመንት ይጽፋል ምናምን፣ ኮመንት መድረቅ ለህብረተሰብ ትታል። እኛ እብደቱ ምን ያል ጊዜ ግን አሁን ምንም ከነ ምንም በሰውን የለመርኩ ወይስ እኔ ያው በራሴ ስለለመርኩ ነው በጣም ከባዱ ኖርማሊ እስካሁን መኖሪም ይገርመኛል። የምልህ በራሴ ስለመመርኩ አሰልጣኝ ኖሩኝ ምናምን ቢሆን አይገርመኝም። እኔ አሁን ያለ አሰልጣኝ ነው እዚህ ሌቪል የደረስኩት። እና እኔ ጋር መጥቶ የነዳ ሁሉ የመውደቅ እድሉ በጣም አነስተኛ፣ ግን ሴፍቲ በጣም ይፈልጋል። እስኪ ጽድት ያለ ቦታ ይፈልጋል እንደዚህ ሲጀመር ለለማጅ የሚሆን ቦታ አለ። ዳገትና ቁልቁለት ላይ ለማጅ ሊነዳ አይችልም። ወይ ዳገቱ መግባት አይችልም ወይ ቁልቁለቱ ኮንትሮል ሊያደርግ አይችልም። ስለዚህ ሁሌም አሪፍ ቦታ ይፈልጋል። አጋጣሚ ሆኖ አንተ ያለን ሰዓት በጣም ትንሽ ስለሆነ እዚሁ ሸራተን ጋር ነርተህ ነው እንጂ ሸራተን ጋር ነርተህ ነው የከበደ እንጂ ሌላ ቦታ እንጦጦ ምናምን እንደዚህ ቀጥ ያለ ቦታ ላይ ነርተህ ቢሆን በጣም ሰላም ነው። ሚተንም ያስጨንቅም ነገር የለውም። እንደ አቀባበል እንደ አነዳድህ ነው። ኖርማሊ ለማጅ ሆነህ አየር ላይ ፍጥነት ለመጠቀም የምትሞክር ከሆነ የሚገርም አወዳደግ። ግን ለማጅ ሆነህ ደግሞ እንደ ለማጅ ረጋ ብለህ ትነዳ ከሆነ ምንም ነገር ቦታ በጣም ያስቸገረ ነገር፣ በዚህ በጣም አስቸገረ በጣም በጣም ብዙ እንዴት ብዙ ነው። ምን በጣም እኔ እንጃ። ሆነ በተለያየ ሲስተም ብዙ አይነት ገጠመኞች አሉ። ሸቤት ገባለህ፣ ክፍለ ሀገር ላይ እባካችሁ ተወኝ ብላቸው የአንተ ብቃት ምን ያረጋል? ፊቬሮች አንተ ላይ ይጋጫቸዋል። አዎ ለነገሩ እኮ እንትን ይላል እኮ የሰው ልብ ነው። ትኩረታቸውን ወስደህ እነሱ የራሳችሁ አንተ ሳይሆን በጣም እሱ ፓርት ላይ እኔ አምንበታለሁ። ትኩረት በጣም እስባለሁ ማለት ይቻላል። ያየኝ ሁሉ በፍጥነት ወደ ራሱ ሙድ አይመለስም። ካሁን አሁን ምን አደረገ፣ ካሁን አሁን ተጋጨ ወይስ ምን ተፈጠረ እያለ በጣም ተመስቶ ስለሚሄድ ብዙ አይነት አዛ ለሹፌሮች አዛ የሚፈጥርበት ነገር አለው። ግን በራሴ ችግር ምንም ነገር ይፈጠራል ብያላስበ። ሁለተኛ ደግሞ ብዙ ጊዜ ከማጠፋው ጥፋት አዛ ነው። እንዲወርቅም እንደ ጎዳሚ የሚያደርገው ስኬትቦርድ ጥሎ የሆነ እርግጠኛ ሆኜ ከምነግርህ ስኬትቦርድ ላይ ጥፋት አለ ብያለሁ። አንድም የራሴ ጥፋት ነው ወይ በቅርፍ ሙድ እወጣና ነዳለስል የራሴ ጎማ ላይ ራሴን እግር ከትቼ ታኳረግበታለሁ ምናምን እገፋለሁ ስል እግሬ ጎማው ስር ላይ ነው የሚያልፈው። ና እንቃርጉ የወረወረኝ ሰዓት አወዳደቅ ትንሽ ትልቅ የለውም። ጠባሳለሁ። ይሄ ጠባሳ ለምሳሌ አርባ ሀምሳ በማይሞላ ስፒድ ወድ ይሄንንም አንዴ ስልክ እያወራውኝ የማላውቀውን መንገድ ስትዳፈር ምናምን አስበው ከዛ ስልኬን አተርፋለሁ ብዬ ነው። ብራዘርዬ የኔ አይደለችም ሁላ የስራ ቦታ ነው፣ እና ስልኬን ከምቀማ ብዬ ስልኬን አተርፋለሁ ብዬ እጄን ሰነዘርኩለት። ስልኬ በዚህ ስለነበር እጄን ስሰጠው የሌለ አገኘሁኝ፣ እጄ ማለት ነው። ባለ ስፒድ ነው፣ እንደዚህ ሆንኩ እንጂ ኦቨር ስፒድ ላይ ጀርባ ምልክት ነው። በጣም ሪስክ አለው ሪስክ አለው ግን ሪስክ የሌለው ነገር ደግሞ ምንም የለም። ምንም እንደሌለ እሱም እንዳለ ሆኖ ደግሞ እነብስክሌት ብስክሌት ላይ ሆነ እንደዚህ እንደዚህ ላትን ከዘቀች ትችላለህ። ሁለተኛ ደግሞ እዛ ላይ ሆነ ራሱ ትጎዳ። ብዙ አይነት አጋጣሚ አለ፣ ብረት አለ፣ ፔዳል አለ፣ ስንት አይነት የሚያገኝ በቃ ሊቆልፍ ሊሰብር የሚችል ብዙ አይነት አጋጣሚ አለ። ስኬት ላይ ግን ስትወልቅ በቃ ለብቻ ተከረባብተን አፈራርቶ ሲሆን በቃ ራስን ሆነ ነው የምትነሳው እና በጣም ብዙ ነገሩ ቢመቸኝም ሪስክ የሌለው ነገር ምንም የለም። እንደ ሪስክማ ብንወስደው የሆነ ሰው ያለቀኑ አይሞትም የሚለውም ነገር ስላለ ነው እንጂ እሱ አባባልም ስላለ ነው እንጂ በአመት ውስጥ ሹፌር ሶስት መቶ አራት መቶ ሰው በሞት እያስመዘገበ እኔ አስር አመት በላይ ኖርኩ ማለት ጥያቄ ላጥያቄ የሚፈጥር ነገር ነው። ሰው ያለቀኑ አይሞትም ብዬ ነው የማስበው። ሁለተኛ ደግሞ እኔ እንጃ የአንድ አላህ ጥበቃ ነው የሚሆነው። እሱ ከሌለ እኮ በጣም አልደራደርም። ግን አሁን እንዴት ጾም ላይ አይ ቲንክ ቅድም ብዙ እንትኖች ትሪ ሰሞኑን አልነበረ ስትሪት ነበር። ጾም ስለሆነ በጾም ታይም ላይ ብዙም እንትን እያልክ አልነበረም። አዎ አንደኛ የጾም ታይሙም አለ። ሁለተኛ ደግሞ እስኬት ቦርድ ከስራ ጋር የሚሄድ ነገር አለ። ኖርማሊ ፍጥነቱ ስትሪት የምትነዳው ምናምን ነገር ከሆነ ትችላለህ። ኦኬ አሁን በሾ ደረጃ እኔ የሆነ ከመቶ ሁለት ፐርሰንት እንኳን እችላለሁ ብዬ አላስብም። እችላለሁ እኮ በደንብ ነው። ወደ ትሪኮ አለም ስገባ በጣም ነው ማስጨንቀው ነዳል በሚባለው ደረጃ ማለት ነው። ግን ደግሞ የሆነ አምስት ወር ምናምን ጋብ ሰጠው ማለት እግርህ በቃ ፍሊክ ምናምን ሾ ማዘዝ አትችልም። ባላንሱ ሁሉ ያወዛግባል። ምክንያቱም እስኬት ሲስተም ነው እንጂ ጉልበት አይፈልግም። ብዙ ሰዎች የሚሸወቱትም የሆነ ለመንዳት የሚቸገሩትም የሚጥላቸውም የሚጠኑትም ምናምን ሁሉም በጉልበት ነው እንጂ በሲስተም አይጠቀሙም። ስኬት ቦርድ እኔ ወደ ሲስተም ዓለም ውስጥ እገባለሁ ደግሞ በድፍረቴ ነው እንጂ ያክል ግን ራሱ ተዳፍረ ነው እኮ። እጄ፣ ስልኬ፣ ቦርሳዬ መቀመጫ የለም። እና ቲክታክ ላይ የቲክታክ ኔሙን እዚህ ጋር አስቀምጥላችኋለሁ። ቲክታክ ላይ ገብታችሁ የተለያዩ ላይቭም ይገባል፣ ስቲል የስኬትወርድ እያደረገ የነዳ ላይቭ ናም ይገባል፣ የተለያዩ ትሪኮች ናም እየሰራ አሪፍ አሪፍ የስኬት እንትሮችን እያደረገ ብዙ የተለያዩ ቪዲዮች ስለሚለቅላችሁ የቲክታክ ኔሙን እዚህ ጋር አስቀምጥላችኋለሁ። ገብታችሁ ቼክ አርጉት። ያው በቅርቡ ደግሞ ወደ የቱ የመምጣት ሀሳብ አለፈስ በደንብ አለኝ በደንብ ላይ ሞቲቬት የሚያደርገኝ ሰው ካለ በቅርቡ ወደ ኢትዮጵያ ይመጣል። አሪፍ የሆነ ነገሮች እና ደግሞ እንደዛው በተለየ ደግሞ ነገሮች ከተስተካከሉ ከተመቻቹለት ደግሞ ትሬንግ የመስጠት እንትን ማለት አይደል? አዎ፣ ማሰልጠኛ እንከፍታለን። በየወሩ የማይቋረጥ ኢቨንት እናዘጋጃለን። ብዙ አይነት ፕላን ቀመር አለ። እንግዲህ አስር ዓመቶችን ስናልፍ ዝም ብለን መንዳት ፓርቲ ላይ ብቻ አይደለም። ኦሎምፒክ ስትለውት ማምጣት ለዛ አይነት ጌም ስለሆነ ጌሙ ኖርማሊ በፈንም ሊጠቀሟል። በስፖርት መልኩ ብዙ ነገር እንሰራበታለን ያስባል። ትሬኒንግ መስጠታችን ማይቀር በኢቨንት የተጋበዛችን በእሱ ቼክ ማድረግ ነው። እንደዚህ አሁን መች ነው ምንድን ነው የሚባለው ነገር የእሱን ኢንስታግራም ቲክቶክ ፎሎ አድርጋችሁት እየገባችሁ እዛ ላይ አዲስ ነገሮችን ያሉ ነገር እዛ ላይ ያስታውቃል። ሁሌ ፖስት ስለሚያደርግ ምን አዲስ ነገር እንዳለ ስለሚናገር እዛ ላይ እየገባችሁ ቼክ ማድረግ ትችላላችሁ። ዛሬ አሪፍ ጊዜ ነው። ከመሞት ብድንም አሪፍ ጊዜ ያሳለፋል አልነዳህም ጭራሽ በቃ ግን አልሞከርክም ነው እና እኮ አግኝተኸኝ ነው የተመለስከው ነው ነው መቼ ምናምን በስነ ስርዓት አስነድቼ ምናምን ሌላ ጊዜ ቀጣይ ትክክለኛ ትሪንግ ቦታ ወይ እዛው እንወጣ እንዳለው እዛው ሂደን አሪፍ በፓርት ላይ አሪፍ ነገር ሰርተን እንደግመዋለን። ዛሬ ልነዳ ብዬሽ ሂጄ ሳልነዳ ተመለስኩ እና ቀለል ያለ ደስ የሚል ትንሽ አዝናኝ የሆነ ነገርና እስቲል ለአስራ ሁለት ለአስር ዓመት ሙሉ ከታክሲ ነፃ ሆኖ ምንም አፍታም ነው የታክሲ ወጪ ሳይጋፋ ሳይ ዝናብ ሲሆን ጭቃ ምናምን ማወጣ አመቻች ካልሆነ ፓርት ላይ ብቻ ነው እና ከባድ ነው ግን አሪፍ ጊዜ። በርታ የዛሬ ቪዲዮችን እኔ ይመስላል። በሌላ ቪዲዮ እስከምንገናኝ ቀጣይ ምንድንሰራላቸው አብረን ከፈለጋችሁ ትክክለኛ ቦታ ኮመንት አድርጉ። እዚህ ላይ የእሱንም አካውንት ፎሎ እያደረጋችሁት ምፈልጉት ነገር ካለ ደግሞ ፎሎ አድርጉትና ቲክታክ ላይ ቴክስት አድርጉ። ለቴክስት ይመልስላችኋል። መጠየቅ ማወቅ የምፈልጉትን ነገር ካለ ጠይቁት ይመልስላችኋል ማለት ነው። ሰብስክራይብ ማድረግ እንዳረሱ እሱን ፎሎ ማድረግ እንዳረሱ። የዛሬ ቪዲዮችን ይመስላል። በሌላ ቪዲዮ እስከምንገናኝ ሰላም ቆዩልኝ። ሰብስክራይብ ማድረግ እንዳረሱ ያዘው። ይመቻችሁ። ሳይ